አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ከሰሞኑ መነጋገሪያ የሆነው አንድ በጣም ከባድ የሆነ አጀንዳ አለ። ዘዊጁና የዚህ ትሬንድ መነሻው ምን ነበር? ዘውጁና ዘውጁና በማለት አለምን ያዳረሰችው የዚህ ድምፅ ባለቤት ይቺ ናት። እስኪ ተመልከቷት። አሰላሙ አለይኩም። ዘውጁና ዘውጁና፣ ዘውጁ ዘውጁ። በትዳር ጉዳይ መወቀስ ካለበት ማንን ተወቅሳላችሁ? እስኪ በኮመንት ላይ ሀሳባችሁን አስፍሩ። እስኪ እናንተም ይህን ጥያቄ ልጠይቃችሁ። በትዳር ምክንያት መወቀስ ካለበት ማንን ትወቅሳላችሁ? እንደ ቀልድ በእነዚህ ቪዲዮዎች ብሶቶቻችሁ ነገራችሁ ዘውጅና በሚለው ትሬንድ መሰረት ሁለት ምክንያቶች ይታዩኛል። አሁን ቶሎ ላለማግባት ወይም ደግሞ ሰዎች እያገቡ ያሉንበት ምክንያት አንደኛው ሴት ያደረግነው ሊቪንግ ስታንዳርዳችን ነው። ሁለተኛው ደግሞ የቁጥር አለመመጣጠን ይመስለኛል። አንደኛ ሴት ያደረግነው ሊቪንግ ስታንዳርድ የአኗኗር ደረጃችን ገና ለአዲስ ሙሽሮች ሲጀምር ያደያስቀመጥ ነው። ልክ የፊልም ላይ እንደምናያቸው ሌክዠሪ የሆነ ነገር አየን። ባለንበት የሀገራችን ተጨባጭ ደግሞ ሁለት ፐርሰንት አይሆንም ወጣት ሆኖ ያንን ነገር ማሟላት ይችላል አሁን ያደረግነው ነው ለዛ ሲባል የወንዱ ልጅ ሰላሳ አስኪ ሞላው ወይም ከተመረቀ 23 45 ላይ ሊመረቅ ይችላል ከዛ ጀምሮ ወይም ደግሞ ቀድሞ ንግድ ከጀመረ ከዛ ጀምሮ ሰላሳ ዓመቱ ድረስ የሆነ ነገር ፕሮቫይድ የሚያደርግበት ነገር ነው ሁለተኛ ሴቶች ያስቀመጣችሁት የሊቪንግ ስታንዳርድ ሀይ በመሆኑ ወንዱን ለመግባት ማለት ያው ካፒታሊዝም የሚለው ስርዓት ምናምን ማእምሮ ብሬኖች ምናምን ስላደረገው በዛ ምክንያትም ሊሆን ይችላል ደግሞ ሁለተኛው ደግሞ ቁጥር አለመመጣጠር ነው ምን ልጌ ሌሎች እህቶቻችሁ እንዳይቸገሩ ማለት ነው። ከዛ ውጭ ወንድም ያው ትልቁ ችግር ደግሞ አንድ ሳያገባ ሁለተኛ እየተመኘ አስቸግረዋል። መጀመሪያ ላ ሪስቅ ያመጣል ምናምን ከሰበቦች ውስጥ አንደኛው አደል ማግባት ነው። እያገባን የምትፈልጉ ሰዎች ካላችሁ ጥሩ ነው። ምን ይመስላቸዋል ግን ሀይቃ ለለማግባታችን ምክንያት የሚሆነ ኮመንት ሊያሳውቁን ቪዲዮ ብዙ ሰዎች ጋር እንዲደርስ ሪፖስት ማድረጋችሁን ኮፒ ሊንክ ማድረጋችሁን አጥርሱ፣ ፎሎም እያደረጋችሁ ባረክላፊ እሱ ባቀረበው ሀሳብ የሚስማማ አለ የቁጥር አለመመጣጠን እና የክራይቴሪያ መብዛት የሚለው ከሞላ ጎደል ሊሆን ይችላል፣ ላይሆንም ግን ይችላል። የየሰው ሀሳብ እና እይታ ይለያያል። ኮሜንቶች አሉ እነዛ ኮሜንቶች ምናልባት ምህር መብዛት ጋር የተያያዙ ሆኖ ነው ያገኘኋቸውና አጋቶች የማይጠይቁትን ብር አባቶች እየጠየቁ ስለሆነ ግዢውን፣ ሽያጭውን ምን እንደሆነ እገታን ስላላወቅ ዘውጁን ያለውን ከንስለ ነዋል በወንዶች ጉዳይ አባላት ስም መፍትሄ ካለው የሚስተካክል ነገር ካለ ቀሪውን ሀሳባችን የምናሳውቅ ይሆናል። አመሰግናለሁ። አንዳንድ ሰዎች እንዲህ ይላሉ አብዛኛው ሰው ማግባት ጠፍቶት ወይም ጥቅሙን ሳያቀርቶ አይደለም የማያገባው ፍሉስ ወይም ገንዘብ አጥቶ ነው እንጂ ይላሉ ላጤዎች ገንዘብ ተኝተን እያደርን ከሰማይ እንዲወርድልን የምንፈልገው ባይገርማቹ አንዳንዶቹማ የሚያጀብ ህልም ነው ያላቸው ቀልድ ይሁን የምር ባይታወቅም ጠንካራ መጅሊስ ቢኖር ኖሮ በጀማ ወጣቱ በጀማ ይዳር ነበር ይሄ የመጅሊሱ ድክመንት ነው ብለውም የሚያነሳው አሉ ለምን ይሄን እናልክ ሲባል ደግሞ መላሹ ምን ይላል? እህ አጋቼ የማይጠየቀውን ብር አባቷ እየጠየቁ ቤት በኩል እናገባ ቢላ ያለይኩም ቀዱ ቀል ነው እና ሀቢቢ፣ መጀመሪያ ስራ ሳንነቅ ተፍ ተፍ እንበል፣ እራሳችንን እንለውጥ። ፐርፌክት። በቃ ይህ ለእኔ ጸድ የሆነ ሀሳብ ነው። ስራ ሳንነቅ እንስራ፣ እራሳችንን ለመለወጥ መክፈል ያለብንን ዋጋና ጥረት እንክፈል። አፍተር ሁሉም ነገር ከዛ በኋላ አላህ በራሱ መንገድ ያሳምረዋል፣ በራሱ መንገድ ያስተካክለዋል። ጋብቻ ርስቅ ያሰፋል እናም ያሰፋል። አላህ እየኩኑ ፉቀራ ዩግኒሁ እ ድሆች ከሆናችሁ አላህ ያቃቃችኋል፣ ሀብታም አላህ ያደርጋችኋል። አብዱላህ ብኑ መስዑድ ምን አሉ? እልተሚሱ ል ጊና ፊ ዘዋጀ፣ ሀብትን በጋብቻ ውስጥ ተፈልጉት። ጋብቻ ርዝቅ ያሰፋል። እናቷ ቤት ምትበለው ያላጣችሁ፣ አባቷ ቤት ምትበለው ያላጣችሁ፣ አንተ ጋር ስትለጣት አጣለች አንተ ጋር እኮ ስትመጣ እዛ ቤት ያለውን ርዝቅ አላህ ወደ ወደ ወደ አንተ ያመጣዋል። ሴቶች የሆነ ነገር ከፈለጉ አባብለው አታለው ብዙ ነገር ማድረግ ይችላሉ። ሙጀረብ ነው፣ የሚታወቅ ነው። ዲኑ ላይ ግን ጠንካራ እንዲሆን አንቺም ቻርጅ ይሁን፣ ብርቱ ይሁን፣ ጠንካራ ሆነ ሐላልን ፍለጋ በሚያደርገው ጥረት ሐራምን ለመናክ በሚያደርገው ትጋት አንቺም አብረሹ ከጎኑ ተሰለፈ። ሐላል ፍለጋ ሄዶ ትንሽ ነገር ሲመጣ ይሄ እኮ ዋናው በረካው ነው። ሐራም አግባ ስብሰብ ብትመጣ ቁጥሩ እንጂ ፋይዳ የለውም እያልሽ ምን ሆቴል መሆን መቻል አለብን። እህቶቻችን ለባሎቻችሁ ማገር መሆን መቻል አለባቸው። ባልሽ ከውጭ የሆነ ነገር ብዙ ዓይነት ቻሌንጅን አሳልፎ ሲመጣ ከቤት ሲገባ በን ፈገግታ። እኔ ለወንድሜ ፈገግ ካልኩኝ ሱና ነው፣ ሰደቃ ነው፣ አጅራ ነው ለባለቤት ሲሆን ደግሞ ወይም ባለቤት ለባሏ ሲሆን ደግሞ አጅሩ እጥፍ ድርብ ነው። አንዲት ሴት ባሏ ሁለመናዋን ወዶላት ሁሉ ቋን ወዶላት እንደዛም ደግሞ ዲኗን ወዶላት ራዲን አንሃ ወዷት ምትሞት ከሆነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጀነት ነች አለ። ሹፉ በሶላት አይደለም እዚህ ሀዲስ ላይ ተገለጸ፣ በጾም አይደለም ባሏ ስለወደዳት ብቻ ወዷት ስለሞተች ብቻ የጀነት ተባለች። በተቃራኒ ደግሞ ባባ የማይወዳት የሚረግማት ከሆነ አደጋው ይከፋል። በሁለታቸው መሀል መሀባ ካለ ሎንግ ተርም የሚያስቡ ከሆነ እሷ ብታበረታው መሀባ ሳሰስጥ ብትሰጠው እሱም ያን ነገር ማድረግ ቢችል ነገሮች እያማሩ እየሰመሩ እየሰመሩ የሚሄዱ አይመስላችሁም? በቃ ህይወትም እንደዛ ናት። በአንድ ጊዜ ተስተካክሎ ሁሉም ነገር ፊክስድ ሆኖ የምታገኙበት አጋጣሚ በጣም ጠባብ ነው። ኢንስታግራም ላይ ዩቲዩብ ላይ ስትገቡ የምትመለከቷቸው ጀስት ትዳር ላይ የካፕሎች ምናምን ቪዲዮ እና ፎቶችን ስትመለከቱ ላይፍ ሀያ አራት ሰዓት እና ወሩን ሙሉ አመቱን ሙሉ እንደዛ እየመሰላችሁ ያን ህይወት ኤክስፔክት እያደረጋችሁ የምጠብቁ ከሆነ ተስፋ ቁረጡ፣ እናንተ ተስፋ ቁረጡ። አላህ ይሁናችሁ። ለማንኛውም የትዳር ሙራድ ያለን እያንዳንዳችን እስኪ አንድ ምርጥ ዱዓ ተገኝቷል። ወደ ዱዓው ያላገባችሁ በሙሉ ስፔሻል ልጅ ዱዋጊ ይችላል ባይዘው። እቺ ዱዋ ለተዛሩ ብቻ አይደለም፣ ለስራ ለቤት ለተለያዩ ለተቸገራችሁ ነገር ወርጥ ይሁን ዱዋ። ሙሳ አለይሂ ሰላም አላህ ዘንድ ያደረገው ዱዋ ነው። አልተበለሰች አላህ ተቀበለው። ተመልከት። ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቅ። ሙሳ አለይሂ ሰላም ከፍርዐውን ወደ መድየን ሸሽቶ ሳለ ያላት ዱዋ። በዚያ ወቅት ሚስት አልነበረውም፣ ስራ አልነበረውም፣ ቤት አልነበረውም። መልካም ስራ ሰራ፣ ወደ አማሻሽ አካባቢ እችን ዱዐ አለ። አላህ ስብሐነሁ ወተዓላ የዛች ቀን ፀሐይ ሳጠልቅ ስራ ሰጠው፣ ቤት ሰጠው፣ ዋናው ደግሞ ሚስት ሰጠው። አላህ አላህ ሀጀነት ጋር ጎረቤት ያድርገን። ሰላም አለ። ሐቢቢ ምን ትጠብቃለህ? ሰበቡን አድርስ። ዱዓ አርግ ዳይ። ወደ ዱዓ። ሰላሙ ዓለይኩም ወራህመቱላሂ ወበረካቱ